ገጠር ከተሞች ልብ በፍጥነት የሚንደቀደቀውና አይናቸው ቦግ ብሎ ፊታቸው የሚያወላውለው በደራ የገበያ ቀን ነው። የቀናው ተንቀባሮ፣ የከሰረ አንጀቱ አድሮ የሚለያዩት ያን ዕለት ነው። የትም እንደዚያ ሲሆን ማጀቴም እንዲሁ ነው። ማጀቴ በየሳምንቱ ቅዳሜ! እንደ እሳት ሞቃና እንደ ብርሃን ደምቃ በልዩ ልዩ ሲሳይ ትንበሸበሻለች። እህል በየአይነቱ፣ ጌሾና በርበሬ፣ ማርና ቅቤ፣ ሙክትና ወጠጤ፣ የጋማና የዳልጋ ከብት፣ ሙዝና ትርንጎ፣ ልዩ ልዩ ሸቀጣ ሸቀጥ፣ ቅመማ ቅመምና ቡና እየተጫነና እየተነዳ ከያቅጣጫው ወደ ማጀቴ ይጎርፋል። ከደጋ እና አዝብጤና ጎንጤ፣ ከቆላ እነ ርገጤና ዳምጤ፣ እነ ዘቢደርና ሽምልጃሽ፣ እነ ሲራጅና የሱፍ፣ እነ ዘይደባና ጦይባ የሚገናኙት ማጀቴ ገበያ ነው። ቅዳሜ ቅዳሜ ገበያዋ የአነር ቆዳ ትመስላለች። ከየአቅጣጫው በሚመጣው የገበያተኛ የልብስ አይነት፣ ከየመንደሩ የሚመጡ እንስሳት በየአጥሩ ጥግ ታስረውና በየተራቸው ቆመው ሲሻተቱ ምስጢር የሚካፈሉና አፍላፍ ገጥመው ስለ ኑሯቸው የሚወያዩ የሚመስሉት ያን ዕለት ነው። የወዳጅና የተዋሻሚዎች መገኛና መገናኛው የሽቶ የአምባርና የአልቦ የድንቡልና የቁርበተ ሐሊም ማስገዣው የጠላ የብርዝና የጠጅ መገባበዣው፣ በዱላ የምናረቻው በጥይት የመቋጊያውና ሽር ብሎ የምታያው ቀን በተለይ ማጀቴና ቅዳሜ ናቸው። ሁለቱ ነፍስና ሥጋ ናቸው።